ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የብዙኃን መገናኛ ድርጅት ኢኦቲሲ ቲቪ ወደ እናንተ የሚደርሰው ዜና ቤተ ክርስቲያን ነው። ከዜናዎቹ ጋር አቤል አሰፋ አብሬያችሁ ቆያለሁ። ተከታተሉ። ቀዳሚ ወዳደረግነው ዜና እናልፋለን። ብፁዕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የብዙኃን መገናኛ ድርጅትና የምስራቅ አፍሪካ ሀገረ ስብከት ሊቀ ጳጳስ ለዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ከበጎ አድራጊ ምዕመናን ያሰባሰቡትን ከ1.5 ሚሊየን ብር በላይ የገንዘብ እርዳታ ለገዳሙ አበምኔት አስረከቡ። መምህር ጌታቸው በቀለ ተከታዩን ዘገባ አሰናድቷል። ጥቅምት 18 ቀን 2018 ዓ ም ብፁዕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙኃን ድርጅት የበላይ ኃላፊ፣ የምስራቅ አፍሪካ ሀገረ ስብከት ሊቀጳጳስ ለገዳማውያኑ ልብስ መግዣ የሚውል 1 ሚሊዮን 585 ሺህ ብር ለገዳሙ አበምኔት ሲያስረክቡ እንደተናገሩት ገዳሙ ዛሬ በብዙ ውጥረት ውስጥ ያለ ገዳም ነው። ምዕመናን ቀድሞ ወደ ገዳሙ በየወሩ ይሄዱ ነበር። አሁን ግን የመንገዱ ጸጥታ ስለሚያስፈራ እንደ ልብ መሄድ አይቻልም። ዓመታዊ በዓል ሲከበር እንኳን በጸጥታ ቃላት ተጠብቆ ነበር ብለዋል። ብፁዕነታቸው አክለውም ገዳሙ ወደፊት ራሱ እንዲችል ልማት ለማልማት በዝግጅት ላይ ይገኛል፣ ምዕመናንም ገዳሙን ሊረዱት ይገባል። ዛሬ ምዕመናን ለገዳሙ የሰጡት ብር ሌሎችም የእነርሱን አርያ በመከተል የራሳቸውን አስተዋጽኦ እንዲያድርጉ ነው። ገዳሙም ምዕመናን ባደረጉት በጎ ነገር ዘወትር በጸሎት የሚታሰቡ መሆናቸውን ገልጸዋል። ዛሬ ይሄ ያስረከብነው የባንክ ስሊፕ በጎ አድራጊዎች ምዕመናን የሰጡት ነው። አንድ ሚሊየን አምስት መቶ ሺህ ብር የሰጡት አንድ ቤተሰቦች ናቸው አንድ ልጃቸውና የሌሎቹ ባልና ሚስት የሆኑ ናቸው። ይሄንን አንድ ሚሊዮን አምስት መቶ ሺህ ብር የሰጡት ሰማንያ አምስት ሺው ከውጭ ነው። የኔ የመንፈስ ቅዱስ ልጆች የሆኑ የላኩልን ይሄንን ገንዘብ ለበዓሉ ለጥቅምት አምስት ይዤ እንዲሄድ የተሰጠኝ ገንዘብ ነው። እንግዲህ በዚሁ አጋጣሚ እነዚህ ምእመናን ሁሌም ይረዳሉ። ይሄንን ያደረግነው በሚዲያ እንዲታይ አይደለም። የእነሱ ስጦታ ሌሎችም ይሄን አይተው ገዳሙን እንዲረዱ ነው። ገዳሙ ዛሬ በጣም በብዙ ውጥረት ውስጥ ያለ ዙሪያው በእሳት የተከበበ ነው። ምእመናኑም የሚሄዱት ድሮ በፊት በየወሩ በዓላት ይሄዱ ነበረ። አሁን መንገዱ ጸጥታ ስለሚያስፈራ እንደ ልብ መሄድ አይቻልም። ይሄ አመታዊ በዓል ጸጥታ አካላት ታዘው ጸጥታው ተጠብቆ ነው እና በተቻለ መጠን ይህን ገዳም እንድትሰሩ ደግሞ እዛ ያላችሁም ሰምታችኋል። ልማት እየተጀመረ ነው አሁን በዚህ በአዲስ አበባ መንግስት ቦታ ሰጥቶ ለገዳሙ ገቢ የሚሆን በዚህ በተክለ ሃይማኖት አካባቢ ልማት ለማልማት ከልመና ለመዳን እንደ ሁልጊዜ ምእመናንን ከማሸገር ገዳሙም በልማቱ የራሱን ችግር እንዲቀርፍ ልማት ለመስራት እየተዘጋጁ ነው። እሱንም እንድትረዱ። እነዚህ በጎ አድራጊዎች በዛሬው ዕለት ለገዳሙ አበምኔት የገደየ ባንኩን ስሊፕ ያስረከቡን ናቸው። ምእመናን በገዳሙ በጸሎት ይታሰባሉ። ከቤተሰባቸው መካከልም ያረፉ ካሉ በጸሎት ይታሰባሉ። ይሄ የገዳሙ የዘወትር ስራው ነው። የገዳሙ አበምኔት መምህር ኢሳያስ ወልደሰንበት እንደተናገሩት ለገዳሙ በተደረገላቸው ነገር አመስግነው ብፁነታቸው በዚያ ቦታ ቅድሚያ በመስጠት ማህበሩን በመምከርና በባጽናት ብዙ አስተዋጽኦ ያደረጉ መሆናቸውን ገልጸዋል። አበምኔቱ አክሎም ምእመናን ለገዳሙም እገዛ እንዲያደርጉ መልእክታቸውን አስተላልፈዋል። እንግዲህ የተደረገልን ነገር እጅግ በጣም ትልቅ ነው። ልንዘነጋው እና ልንረሳው የማንችል ትልቅ ስጦታ ነው የተደረገልን። ይኸውም ደግሞ በብፁዕ አባታችን በአቡነ ማቴዎስ በእውነቱ ከዚያ ቦታ ላይ በአካል እንጂ በሀሳብ ተለይተው የማያውቁ አባታችን ብፁዕ አቡነ ማቴዎስ ልጆቻቸውን በማስተባበር ወዳጆቻቸውን በማስተባበር ሁልጊዜ ከኛ ተለይተው የማያውቁ አባታችን ናቸውና እግዚአብሔር አምላካችን ከልጆቻቸው ጋራ ከወዳጆቻቸው ጋራ የሚጠብቅልን እላለሁ። የገዳሙ አባቶችም እንደተናገሩት በብፁዕነታቸው አማካይነት ለመናንያኑ የልብስ መግዣ ብለው በጎ አድራጊ ምዕመናን ስለሰጡን ምስጋናችን እናቀርባለን ብለዋል። ገዳማውያኑ አባቶችም አክለው በገዳሙ ዘርፈ ብዙ ችግር ያለብን መሆኑን ገልጸው በተለይም የውሃ፣ የመንገድ የምግብ አንገብጋቢ ችግር መሆኑን አስረድተዋል። ይህን ችግር ለመቅረፍም በአዲስ አበባ መርካቶ ደብረ ሚን ተክለ ሃይማኖት ቤተ ክርስቲያን አጠገብ ከመንግስት በተሰጣቸው ቦታ ለሚገነቡት ህንጻ ሁሉም ኢትዮጵያውያን እንዲተባበሩ ጥሪያቸውን አቅርበዋል። ገዳሙ ገዳሙ በጣም ዘርፈ ብዙ ችግር አለው። እንግዲህ ያን ችግር መናኙም ሌላው ሞቱ ስቃዩ ፈተናው ሳይበግረው ገዳሙን ባለበት እንዲቀጥልና ታሪኩን ለትውልድ ለማሸጋገር የተለያየ የስራ ዘርፍ ልማት በማልማት ገዳሙን ወደ የት እናሻግረው በሚል ላይ ነው ያለ ነው። እንደው ከሁሉም መቸም ብዙ ገዳሙ ብዙ ችግር አለ። የውሃ ችግር አለ፣ አንገብጋቢ ነው። የመንገድ ችግር አለ፣ አንገብጋቢ ነው። የገዳሙ አልባሳትና እንደዚሁ ደግሞ ለሰርክ ህብስት የሚሆነው ነገር አንገብጋቢ ነው። ይህን ሁሉ ለመቋቋም እንደው ምናልባት እግዚአብሔር አባታችን እንደገለጹት አሁን በዚህ በተክለ ሃይማኖት፣ አባታችን እንደ ብርሃሚን ፊት ለፊት ጥሩ ቦታ ተሰጥቷልና የገዳሙን መሰረተ ችግር ሊቀርፍ ይችላል፣ የወርወር ገቢ ሊያስገኝ ይችላል ተብሎ የታሰበ ቦታ ስለሆነ ማንኛውም ቤተሰቦቻችን ምዕመናን በውጭም በሀገር ውስጥም ያላችሁ ተባብራችሁ ይህን ለፍጻሜ አድራሳ አድርሳችሁ የገዳሙን ችግር ትቀርፉልናናቸው የሚል ትልቅ በእኛ በኩል እምነት አለን እንደምትፈጽሙልን እንደምታደርጉልን ተስፋ እያደረግን ስራውን ወደ መጀመር ውስጥ እየገባን ነው። በመጨረሻም ብፁዕነታቸው ባስተላለፉ መልእክት በገዳሙ ከ450 በላይ መናንያን እንዳሉ ገልጸው ገዳሙ ንብረትነቱ ሀብትነቱ የመላው ኢትዮጵያ ስለሆነ በዚያ የሚኖሩ አባቶችም የገዳሙን ቅርስና አደራ ጠባቂዎች መሆናቸው ምዕመናንም ይህን በመንገንዘብ ገዳሙን እንዲረዱት አባታዊ መልእክታቸውን አስተላልፈዋል። በገዳሙ ከ450 በላይ መናንያን እንዳሉ ህዝበ ክርስቲያኑ የሚረዱት ምዕመናን እንዲያውቁ ነው። እነዚህ መናንያን ከሰው የተገኙ ከቤተሰብ የወጡ ዓለምን ንቀው የመነኑ ናቸው። ምንም ሳይጎድልባቸው ሳያንሳቸው እግዚአብሔርን በወንጌሉ የተጻፈውን ተከትለው እግዚአብሔርን የሚያገለግሉ ናቸው። ያገዳም ደግሞ ንብረታችን ነው ሀብታችን ነው ብሎ አይደለም። ያ ገዳም ንብረትነቱ ሀብትነቱ የመላው የህዝበ ክርስቲያኑና የመላው ኢትዮጵያ ነው። እነኛ ቅርስ ጠባቂዎች ናቸው። መናንያኑ ቅርስ ጠባቂዎች ናቸው። አደራ ጠባቂዎች ናቸው። ያ ቦታ የኢትዮጵያ ምእመናን ሄደው የሚጽናኑበት፣ እግዚአብሔርን የሚያመሰግኑበት፣ ጸሎታቸውን ልመናቸውን የሚያቀርቡበት ቦታ ነው። ጻድቁ የጸለዩበት እግዚአብሔርና ጻድቁ የተነጋገሩበት የበረከት ቦታ ስለሆነ፣ ስለዚህ እነዚህ መናኞች ቀለብ ያስፈልጋቸዋል፣ ልብስ ያስፈልጋቸዋል። ምእመናን በተቻላችሁ መጠን አስርም ሀያም ሰላሳም ያለው ሁሉ በባንካቸው እንድታስገቡላቸው አደራ ለማለት ነው። ብፁዕ አቡነ ሳሙኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የክርስቲያናዊ ልማትና ተራድኦ ኮሚሽን ሊቀ ጳጳስ የቤቶችና ህንፃዎች አስተዳደር ልማት ድርጅት የበላይ ኃላፊ የቤቶችና ህንፃዎች አስተዳደርና ልማት ድርጅት የዋና መስሪያ ቤት እድሳትና በአሻወልዴ ችሎት የሚገኘው የቤተ ክርስቲያኗ ህንፃ እድሳትን ተዘዋዝረው ጎበኙ። ብፁዕ አቡነ ሳሙኤል የክርስቲያናዊ ልማትና ተራዶ ኮሚሽን ሊቀ ጳጳስ የቤቶችና ህንፃዎች አስተዳደር ልማት ድርጅት የበላይ ኃላፊ በእድሳት ላይ የሚገኘውን የቤቶችና ህንፃዎች አስተዳደር ልማት ድርጅት ዋና መስሪያ ቤትና በጥራት ጉድለት ከፍተኛ ብልሽት ደርሶበት በነዋሪዎች ቅሬታ የቀረበበትን በአሻወልዴ አካባቢ የሚገኘውን የቤተ ክርስቲያኗ ህንፃ እድሳት የደረሰበት ደረጃን ጎብኝተዋል። ብፁዕነታቸው በድርጅቱ አስተባባሪነት በደንበኞች ተሳትፎ እድሳት እየተደረገለት የሚገኘውን የቤቶችና ህንፃዎች አስተዳደርና ልማት ድርጅት ዋና መስሪያ ቤት የእድሳት ስራ ተመልክተው ስራው በፍጥነትና በጥራት እንዲከናወን አባታዊ መመሪያ ሰጥተዋል። የድርጅቱ ዋና ስራ አስኪያጅ ሊቀስዩማን እስክንድር ገብረ ክርስቶስ ድርጅቱ በደንበኞቹ ተሳትፎ እያከናወነ በሚገኘው የዋና መስሪያ ቤት የቢሮ እድሳት ስራ አካባቢውን ምቹ በማድረግ ለደንበኞች የተሻለ አገልግሎት ለመስጠት እንዲያስችል ታስቦ እየተሰራ መሆኑን ገልጸዋል። ሊቀ ስዩማን እስክንድር ገብረ ክርስቶስ ግንባታው ደረጃቸውን የጠበቁ የአገልግሎት መስጫ ቢሮዎችና አነስተኛ የስብሰባ ክፍልና ሌሎች ክፍሎችን ጨምሮ ድርጅቱ ወደፊት የሚያስፈልገውን የቴክኖሎጂ መስመር ዝርጋታን አካቶ በጥራት እየተሰራ መሆኑን ገልጸዋል። ብፁዕ አቡነ ሳሙኤል በጥራት ጉድለት ከፍተኛ ብልሽት ደርሶበት በነዋሪዎች ቅሬታ የቀረበበትን በአሻወልዴ ችሎት አካባቢ የሚገኘውን የቤተ ክርስቲያኗን ሕንፃ እድሳት የደረሰበትን ደረጃ በመጎብኘት እድሳቱን ከሚያከናውኑ ባለሙያዎችና ከሕንፃው ነዋሪ ተወካዮች ጋር ተነጋግረዋል። በጉብኝታቸውም ባለሙያዎቹ በሕንፃው ግንባታ ወቅት የነበረው የግንባታ ማቴሪያልና የሥራ ጥራት ችግር ያስከተለውን ጉዳት ያብራሩላቸው ሲሆን ብፁዕነታቸውም ይህንን ችግር ለማረም እየተሠራ ያለውን የዕድሳት ሥራ ተመልክተው ሥራው በተያዘለት የጊዜ ገደብ እንዲጠናቀቅ አባታዊ መመሪያ ሰጥተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በጣሊያን ሮም ከተማ ሊሰራ የታሰበው ገዳም ማስተር ፕላን ይፋ ተደረገ። ሰላም አምባዬ ተጨማሪ አላት። በቅዱስ ባኩስና በቅዱስ አቡነ ሳሙኤል ዘዋልድባ ስም የሚመሰረተው ገዳም ማስተር ፕላን ለሕዝብ ይፋ ተደርጓል። የሮም ደብረ ጽዮን ቅድስት ማርያምና ቅዱስ ኡራኤል ቤተ ክርስቲያን ሰበካ ጉባኤና ልማት ኮሚቴ በጣሊያን ሮም ከተማ ነዋሪ የሆኑት ማህበረ ምእመናን በማስተባበር በጥንታዊቷ ሮም ከተማ ታሪክ ለማስቀመጥ ታጥቀው ተነስተዋል። ይህውም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪኳን፣ ጥንታዊነቷን፣ ታላቅነቷን የሚገልጽ በተጨማሪም ለዘመኑ ትውልድ በሚመጥን ሁኔታ ታዳጊ ህጻናት ከስር ጀምሮ የሚታነጹበት በርካታ መንፈሳዊና ማህበራዊ አገልግሎቶቹ በውስጡ የሚያካትት ታላቅ ገዳም ለመስራት አቅደው እንቅስቃሴ ከጀመሩ ከዘጠኝ አመታት በላይ መሆኑን የደረሰን ዘገባ ያስረዳል። ይህ ታላቅ ፕሮጀክት በ2009 ዓ ም መስከረም ወር መጀመሪያ መጀመሪያ እንቅስቃሴው ተጀምሮ በሂደት ደግሞ በቅዱስ ባኮስና በቅዱስ አቡነ ሳሙኤል ዘዋል ድባ ስም እንዲሰየም በብፁ ቅዱስ አቡነ ማትያስ ቀዳማዊ ፓትሪያሪክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ተፈቅዶ ወደ ተግባር የተገባ ሲሆን የሁለቱም ቅዱሳን የቅዱስ ባኮስና የቅዱስ አቡነ ሳሙኤል ዘዋል ድባ ጽላቶች በቅዱስነታቸው ተባርከው መጥተው ወደሚታነጸው ገዳም እስኪገቡ በሮም ደብረ ጽዮን ቅድስት ማርያምና ቅዱስ ኡራኤል ቤተ ክርስቲያን ውስጥ ይገ ይገኛሉ አሁን ደግሞ በሂደት ማስተር ፕላኑ በፕሮፌሽናል ባለሙያዎች ተጠንቶና ተሰርቶ በፈረንጆች ቀን አቆጣጠር በኦክቶበር 26 2025 ማለትም ጥቅምት 16 ቀን 2018 ዓ ም ጥሪ የተደረገላቸው እንግዶች በተገኙበት ይፋ መደረጉን የደብሮ አስተዳዳሪ መልአከ ፀሐይ ቆሞስ አባ ሰላማ ወልደ ሳሙኤል ና የፕሮጀክቱ አስተባባሪዎች ገልጸዋል። እና አሁን ገዳሙ በዚህ ቦታ እንዲመሰረት የፈለግ ነው፣ ቤተ ክርስቲያናችን ከጥንታውያን አብያተ ክርስቲያናት አንዷና ታላቅ ቤተ ክርስቲያን ናት። ይች ታላቅ ቤተ ክርስቲያን ደግሞ ከሮም ቤተ ክርስቲያን እንግዲህ በአብራ የተነሳች የኖረች በታሪክም ትይዩ የሆነች ቤተ ክርስቲያን ስለሆነች በዚህ በታሪካዊ ቦታ በሮም ታሪካዊ ገዳም የራሳችን የሆነ ትልቅ ቅርስ ሊኖረን ይገባል ብለን ተነሳስተን ይህንን ለመስራት ተነስተን ተሰጥተናል እንግዲህ ያው ዛሬ ቀን ሁላችሁም እንዳያችሁት የቤተ ክርስቲያናችንን የገዳሙን አርክቴክቸራል ዲዛይን ለሕዝብ ይፋ አድርገን አስተዋውቀናል። እንግዲህ ይሄ የስራ መጨረሻ ነው ማለት አይደለም። ከፊት በጣም ብዙ የሚጠብቁን ስራዎች አሉ። እንግዲህ አሁን በቅርብ ያሰብነው ምንድን ነው? ይሄ የአርክቴክቸራል ስራ ተጠናቋል። የሚቀጥሉ የስትራክቸራል የሳኒቴሽን፣ ኤሌክትሪካል ስራዎችም እየተሰሩ ይቀጥላሉ። ሮም በጣም ቅድስት ከተማ ናት። እንግዲህ ከኢየሩሳሌም ቀጥላ በቅድስና የምትታወቅ በብዙ ክርስቲያኖች የምትጎበኝ እንደመሆኗ መጠን በዓለም ዙሪያ ያለውን ህዝበ ክርስቲያን የኦርቶዶክስ ልጆች አሰባስበን ይህንን ገዳም እንዳያችሁት በጣም በልዩ ሁኔታ ነው የተሰራው። እንግዲህ እዚህ እግዚአብሔር ፈቅዶልን በዚህ በተቀደሰችው ሮም ከተማ ለመስራት ቆርጠን ተነስተናል። በእውነት ዲዛይኑም ብዙ ነገር ያካተተ ነው። በጣም ደስ የሚል የተለየ ነው። ስለዚህ ከምመኑ እንዲሁም ደግሞ ከቤተ ክርስቲያንም ባለድርሻ አገልጋዮች አባቶቻችንም ጭምር የሚጠበቀው ምንድን ነው? ተረባርበን ተጋግዘን ይህንን ታሪክ በሩም አደባባይ ላይ በቅዱስ ጳውሎስ እና ቅዱስ ጴጥሮስ ሰማዕትነትን በተቀበሉባት ደማቸው በፈሰሰበት የዓለም ሕዝብ ሁሉ መጥቶ ከዓመት እስከ ዓመት በሚጎበኛት አገር ላይ ይህንን ታሪክ ማስቀመጥ በእውነት ከምንም በላይ ትልቅ ጽድቅ ነው እና በዚህ መንገድ አየዋለሁ እና በዛሬው የህጋዊ ማሰባሰቢያ ፕሮግራም በነበረው ዝግጅት በእውነት ቃላት የለኝም። በጣም እጅግ በጣም ደስ የሚል ነው። ይሄ ፕሮግራም ደግሞ ለሮ ም ደብረ ጽዮን ቅድስተ ማርያም ሳይሆን በጠቅላላ ለጣሊያንና ና በአካባቢው ላሉ ለአውሮፓ አባተ ቤተ ክርስቲያናት በጠቅላላ የሚያገለግል የሚጠቅም ነው ና እጅግ በጣም ደስ ይላል። እግዚአብሔር ደግሞ ፍጻሜያችን እንዲያሳምር የዘውትር ጸሎቴ ነው። በጣም ደስ ብሎኛል። በጣም ደስ ይላል። ጥሩ ፕሮግራም ነበረ። የገዳሙ ሕንፃ ዲዛይን የብፁዓን አባቶችን ማረፊያ ያካተተ ሲሆን በስደት ዓለም ላይ የሚኖሩ ምዕመናን ሱባኤ የሚይዙበት፣ በዘወትር ጸሎት የሚያደርጉበት፣ የተለያዩ መንፈሳዊ አገልግሎቶች የሚያገኙበት በመሆኑ በአውሮፓ ላይ ለሚገኙ ምዕመናን ትልቅ ተስፋ አለው ተብሎ ይጠበቃል ሲሉ አስተዳዳሪውና የሀገረ ስብከቱ ጸሐፊ የሆኑት ዲያቆን መስፍንና የቤተ ክርስቲያኑ አገልጋዮች ይገልጻሉ። ከጠቀሜታው አንጻር ደግሞ ለኛ ሕዝብ አንደኛ የራሳችን ቅርስ እንዲኖረን፣ ሁለተኛ ደግሞ እንግዲህ ገዳም መሆኑ በጣም ብዙ በውስጡ ብዙ የተካተቱበት ነው። እንግዲህ ለመነኮሳት የሴት መነኮሳት፣ የወንድ መነኮሳት ማረፊያ ያለው ቅዱስ ፓትርያርኩ ሊቃነ ጳጳሳት ሲመጡ፣ ሰባኪያን ወንጌል ዘማሪያን ሲመጡ የሚያርፉበት አገልግሎታችን በሰፊ የምናበረከትበት፣ የጥምቀት በዓል የምናከብርበት፣ የመስቀል በዓል የምናከብርበት፣ ስደተኞች ሲመጡ ተቀብለን የምናስተናግድበት ልጆቻችን ህጻናት ቋንቋቸው በኃይላቸው ሃይማኖታቸው የሚማሩበት ምዕመናን ልጆቻችን ሱባኤ የሚይዙበት ይህንን አስበናል። ከዚህ ቀጥሎ ደግሞ የራሳችን ኮሌጅ የራሳችን ትምህርት ቤት እንዲኖረን ደግሞ ቀጥሎ ያለው ሁለተኛ ፕሮጀክት ነው። ይሄ አሁን ለጊዜው ይህንን ጀምረናል። በስደቱ ዓለም ከባዱ ችግር፣ የኑሮ ሁኔታ ያለው የክፉ መንፈስ ጫና በክርስቲያኖች ላይ የተለያየ የስነ ልቦና ጫና ድብት የሚባለው ነገር ስትረስ እንደሚከሰት ይታወቃል። ጸበል የሚጠመቁበት ሱባኤ የሚገቡበት ከአባቶች ጋር ተነጋግረው ምግላል ቦታ ላይ ጸሎት ማድረግ ይፈልጋሉ። ይሄ በተለይ ለዚህ በስደት ላይ ላለው ለምዕራቡ ዓለም በጣም ወሳኝና አስፈላጊ ነው። እንግዲህ ለዚህ ዓላማ እንደዚህ አይነት ትልልቅ ፕሮጀክቶች ገዳሞች መመስረታቸው ትልቅ ፋይዳ አለው። በመጨረሻም በመላው ዓለም ላይ የሚገኙ ምእመናን ለዚህ ቅዱስ ተግባር የበኩላቸውን አስተዋጽኦ እንዲያደርጉ ጥሪ አቅርበዋል። እንግዲህ ገዳሙ ትንሽ ከአስኬድነው በኋላ በአጠገቡ ደግሞ የራሳችን የሆነ ኮሌጅ እንዲኖረን ደግሞ እንሰራለን ብለን እናስባለን። በመላው ዓለም ያሉት ኢትዮጵያውያን ክርስቲያኖች ደግሞ ለዚህ እንዲተባበሩን፣ እንዲረዱን፣ እንዲያግዙን እንግዲህ እንማጸናለን። ለወደፊት ብዙ ፕሮግራም አለን። ስለዚህ እሱም በሚቀጥለው እንገልጠዋለን። አሁን በአጭሩ ይህንን ይመስላል። ስለዚህ በጣም በመላው ዓለም የሚገኙ የኦርቶዶክስ ልጆች እንዲረዱት የምንፈልገው ነገር ምንድን ነው? ይሄንን ገዳም ለመስራት አሁን በቅርብ አንድ ዓለም አቀፍ ኮሚቴ አቋቁመን የገንዘብ ማሰባሰብ የፋይናንስ ሞቢላይዜሽን ለመስራት በእንቅስቃሴና በሂደት ላይ ያለ ነው እና በአሜሪካ፣ በአውሮፓ፣ በካናዳ፣ በአውስትራሊያ በመላው ዓለም የሚገኙ ክርስቲያኖች በምናሰባሰበው የገቢ ማሰባሰቢያ ሂደት ውስጥ ተሳትፎ በማድረግ ለዚህ ገዳም ምስረታ የበኩላቸውን አስተዋጽኦ እንዲያደርጉ በዚህ አጋጣሚ ጥሪ ማስተላለፍ እወዳለሁ። ለሰዓቱ ያሰናዳ ያሰናዳናቸው ዜናዎቻችን እነዚህ ነበሩ። ዝግጅታችንን በሳተላይት ቴሌቪዥን በኢትዮሳትና በዲኤስቲቪ እንዲሁም ደግሞ በዲጂታል ሚዲያ ገጾቻችን በዩትዩብ፣ ቴሌግራም፣ ፌስቡክ እና ሌሎች የማህበራዊ ትስስር ገጾች ሃሽታግ ኢኦቲሲ ቲቪ እያላችሁ እንድትከታተሉን እንጋብዛለን። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን መርሃ ግብራት ጋር አብራችሁ ቆዩ። የዕለቱ ዜናዎቻችን እነዚህ ነበሩ። ሰላም።